ቅመሜን የህይወቴን ማጣፈጫ ለማንም አልሰጥም ብሏል፣ ብሩኬ እኮ። ሰው ቢዘል ቢፈርጥ ሀይምና ብሩኬ ማለያየት አይችልም፣ ምክንያቱም ፈጣሪ ያጣመረውን ሰው ስለማይለያየው። ሰላም፣ ሰላም! ውድ ቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ብዝት ተረፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንግዲህ ቅመምዬ ትናንትና መልሷን ጠቅጠቅጠቅ አድርጋ መልሳለች ማለት ነው። መልስ ለሚገባው ሰው ነው የመለሰች። ያው ብዙ ሰው ለምን መልስ አያስፈልግም እኮ ሰው ከማውራት ወደኋላ ይልም ዝም ብላችሁ ለፉ እያላችሁ ነበረ። በእርግጥ ልክ ነው። ሰው ምንም አደረጋችሁ ምንም ከወሬ ማንም የሚቆጠብ የለም ሁሉም ያወራል ማለት ነው። ግን ደግሞ አንዳንዴ መልስ ለሚገባው መመለስ ግድ ነው ብዬ ነው የማስበው ሃይሚና ብሩኬ በእንደዚህ አይነት ነገር ላይ አሁን ብቻ አይደለም እንደዚህ እየተወራ ያለው፣ ከድሮም ጀምሮ ፕራንክ ሲደራረጉ ሁላ ማለት ነው። ለምሳሌ ብሩኬ ያደረገ እየተጠቀመባት ነበር አይወዳትም ይባላል። ሃይሚን በተቃራኒው እንደዛ ከፍጽ ፕራንክ ያደረገች ጊዜ በጣም ብዙ ነገር ነው የተባለችው። ማቆያሽ ነበረ የተሻለ ስታገኝ ጥለሽ ሄድሽ ሁላ ብሩኬንም እንደዛ ማለት ተጠቅሞባት ዱባይ ገባ ተብሎ ነበረ። እና ብዙ ነገሮችን ስላለፉ ስለዚህ ከልክ በላይ ሲሆን ገደብ ማስያዝ ግድ ስለሆነ ትናንትና ሃይሚ ወታ የተናገረችው ገደብ ለማስያዝ ነው። ነገሮች ከዚህ ጋር ማቆም አለባችሁ እኔን የምትወዱ መስላችሁ ግን እየጎዳችሁ ነው ብላ ነው የተናገረችው። ልክ ነች። እና ትናንትና የተመለሰው መልስ ያው ለነ በሬ ወለደ ዝም ብሎ ለሚያወሩ መልስ ነው ብዬ አስባለሁ። ከዚህ ድርጊታቸውም እንዲቆጠቡ ይረዳቸዋል ብዬ አስባለሁ። እና እንግዲህ ሁሉም ሰው ፈጣሪ ያቀደለትን ፈጣሪ ያዘዘለትን ነው የሚኖረው እንጂ ማንም በማንም ሕይወት አያልፍም ማንም በማንም ህይወት አይኖርም። እና የቅመሟ ንግግር ያስገረመኝ ደግሞ ማለት ነው ነገሮች እንደዚህ በተባሉ ቁጥር ብሩኬ እንዳይሳቀቅ እፈራለሁ፣ የሚፈልገውን ነገር ከማድረግ እንዳይቆጠብ። ለምሳሌ አሁን ብዙ ጊዜ የሆነ ነገር ማድረግ ፈልጎ በቃ ይሄ ነገሩን ፈርቶ እንደዚህ ቢሉኝስ አይነት ነገር እንዳይሰማው እንዳይመጣበት እያለች ነበር። እና አቤት ሀሳቧ ግን ኳይሚ በጣም ጎበዝ እኮ ነች። የምሬ ነው። በደንብ አድርጋ ነው የምታስበው እና ገና ሳይሆን በፊት ነው ይሄን ያሰበችው አሁን ለምሳሌ ባለፈው መኪና ስለገዛ አይደል ይሄ ሁሉ ማት የወረደ ከዚህ በኋላ ሌላ ነገር ማድረግ ቢፈልግም በዚህ ምክንያት እንዳይሸማቀቅብኝ እያለች ነበርና አያቸው አይደለ ሀይሚ ለሸበላው ምን እንደሆነች ለሀይሚ የስኬቷ ቁልፍ ብሩኬ ነው ለብሩኬ ደግሞ ሀይሚ ነች የስኬቱ ቁልፍ ይህንንም ደግሞ ጨረቃዎች በግልጽ ተናግረውታል ማንም አይለየንም እያሉ ነው እና ቅመሟ ደግሞ ያው ሰርፕራይዝን ካልነገርከኝ እያለች እያፋጠጠችው ነበረ። ብሩኬ አንዴ የሚታወቅበት ነገር አለ፣ ማርያምን ካለ ፍንክች አይልም። በቃ ይሄ ትክክለኛ መሐላው ነው። አይመለስም፣ ምንም ነገር አያደርግም ማለት ነው። እና አልነገራትም ማለት ነው። ቅመምዬ ግን ሀብትሽ የተናገረውን ነገር እረስታለች። ሀብትሽ ምንድን ነው ያለው? የሆነ ነገር ለማድረግ ስትፈልጉ በሳይለንት አድርጉት ከዛ በኋላ ካደረጋችሁ በኋላ ታወራላችሁ ችግር የለውም ነገር ግን የምታደርጉትን ነገር ቀድማችሁ አታድርጉ እያለ ነበር እና ቪዲዮን አልሰማሽውም ነው ቅመምዬ እንዴት ነው ሰርፕራይዝን ያክል ነገር ንገረኝ ብለሽ የምታስጨንቂው ወዴ እና ሰርፕራይዙ ደግሞ ምንድን ነው ገምቱ እስኪ የራሳችሁን መላምት አስቀምጡ ብሎ ነበር ማለት ነው ያው ሰው የሚለው መከረኛ የፈረደበት ቀለበት ነው እንግዲህ ረተው እናንተ ሰዎች ግን ቀለበት ላይሆን ይችላል። ያው በእርግጥ ገምቱ ተብላችኋል። እንደኔ ግን ብዙ ነገር ነው የምገምተው። አንድ ከቀለበት ብቻ አላተኩርም። ቢሆን ደስ ይለኛል፣ ግን ደግሞ ሌላም ሌላም ነገር ሊመጣ ስለሚችል አይታወቅም ማለት ነው። እናንተ ግምታችሁን እያስቀመጣችሁ ነው እና እና ብሩኬ ጎበዝ ጠንቃቃ ወንድ ነው። ቢፈርስብኝ ሳሁን አውርቼ እያለ ነበረ። እንዳታወራ ብሩኬ፣ ለወደፊት የምታደርገውን ነገር በሳይለንት አድርገው በቃ ይሄው አሁን አድርገው ስላየን አይደል? እንደዚህ ተደሰት ነው፣ ምንም ሳታወራ ዝን ብለ እንደ ቦምብ እኮ ነው ያፈነዳው አንዴና። ለወደፊትም ደግሞ የምታደርጉትን ነገር እቅዳችሁ ለማንም አትናገሩ። ማንም ሀይሚና ማብሩት ሳይሆን ማለት ነው። ማንኛችሁም ሰዎች የተባላችሁ በሙሉ በህይወታቸው ማድረግ የምትፈልጉትን ነገር አታውሩ፣ በቃ አታውሩ። ካፋችሁ ላይ ነው የሚነጠቀው ነገሩ ሁሉ። ወይኔ የደረሰበት ያውቀዋል። ዳጊ አሁንም መጥፎ ድርጊቱን አላቆመም። ትናንትና ኤፍሬምን በጣም እያናደደው ነበረ። እና ማለት ዳጊ ወንድ ልጅ ነው። እኔ እንጃ ወንዶች ደግሞ በጣም እንደዚህ አይነት ነገር ላይ በጣም ስስ ናቸው። እና አሁን ለምሳሌ በሱ የእሱ ፍቅረኛ ብትሆን ኑራ ህያብ ኤፍሬም ሄዶ እንደዛ ቢለው ምን ያክል ነው የሚሰማው? በጣም ብዙ ነገሮችን ይፈጥር ነበረ። ስለዚህ ወንድ ልጅ ሆኖ በወንድ ልጅ ላይ እንደዚህ መቀለድ፣ መጫወት በጣም ነው የሚያስጠላ። እና እኔ አላቅም ቪዲዮ መስራት ፈልጎ ይሁን አላቅም። ትናንት እኮ ጓደኞቹ ሁሉ እየነካካ ነበር። ከጓደኞች እኔ ይሻላል እኔ ይሻላሉ እያለ ነበር። ባለፈው ራሱ ብሩኬን ለመንካት ብሩኬ ባይልም ሰው እያመጣህ አታሰድባት እያለ ነበረ። አሁን እኮ ዳጊ ያልገባው ነገር ህያብን እያሰደባት ያለው ዳጊ እንጂ ኤፍሬም አይደለም እኮ እንዴ! ልክ ገንዘብ ወዳጅ አድርጎ ሰው እንዲያት ያደረገ ራሱ ዳጊ ነው። በገንዘብ እየተመናት ነው ያለ ልጅ ማለት ነው እና ጓደኞች ጓደኞች እያለ ነበረ። እና ስለዚህ ብሩኬ ከአንተ በጣም ተቃራኒ ነው። ብሩኬ ሄዶ አስታርቋቸው ሰላም አውርዶ ነው የተመለሰ እንጂ እንዳንተ ሄዶ አላለያያቸውም። አንተ እኮ ለመለያየት ነው እየሞከርክ ያለው ሲል ጀመር። ቆይ ምን አገባ አንተ እንዴ? ቶሎ ያልኩህን ካላደረግ ቶሎ ምናምን ቶሎ እንዲጋቡ ነው እንደሚፈልገው እሱ ምንድን ነው አባት ነው እናት ነው ምን አግብቶች ነው ግን እንደዚህ የሚለው ማለት ነው። ከዛ ደግሞ ኤፍሬም ኤፍሬም እኔ እያሳዝነኛል ያናድደኛል። ውድ ቤተሰብ የምር ግን በጣም ነው የሚያናድደኝ፣ የምሬን ነው ማለት ይሁ። ቆፍጠን ወንድ ልጅ ቆፍጠን ሲል ነው በቃ አያስፈልግም፣ አልፈልግም እያለ ነበር ትናንትና ብሩን። እንደዚህ ማለት እኮ አያስፈልግም እንዴ። ፈጠጥ በል ኤፍሬም፣ ቆፍጠን፣ በቃ ጀግና ሁን ሲጀምር፣ እንደዚ አይነት ሰው ማግኘት አያስፈልግም። እንደው ለዩቲዩብ ብላችሁ ከሆነ ነው እንጂ እኔ እንጃ፣ ይሄ በትክክለኛ ላይፍ ከባድ ነው። እንኳን አይደለም ለወንድ ለሴት ልጅ ይሄ ከባድ ነው የምር ትግስት የማይሰጥ ነገር ነው እየተደረገ ያለው እና ኤፍሬም በቃ ኮስታራ፣ አሁን ማለት ነው። ብዙ ጊዜ ኤፍሬም ይሄ አነጋገር የሚችል አይመስለኝም። ነገሮችን በአግባቡ ማስረዳት የሚችል ልጅ አይደለም። በቃ ለዛ ነው ይሄ ልጅ እየተደጋገመ እያናደደው ያለ